ጉደላቸው የተባረካቸው እግዚአብሔር ልጆች እንደምንቆያቸው፣ ሁሉን የሚችል አምላክ ክብርና ምስጋና ይገባዋል። ይሄ እንግዲህ በግብጽ በረሃ ከሚገኙ የመጀመሪያው ገዳም የቅዱስ አንጦንስ ገዳም ነው። በእውነት በጣም ልምና ጭው ባለ በረሃ ውስጥ ነው የሚገኘው። ግን እንደምታዩት ደግሞ በጣም በልዩ ሁኔታ የተገደመ ነው። የምንኩስና መሰረት የተጣለው እንደዚህ ነው ዓለምን በመናቅ መንፈሳዊ አባቶች ቤተክርስቲያንን እንዲያገለግሉ ሕይወታቸውን ለክርስቶስ ሰጥተው ክርስቶስን ሙሽር አድርገው ክርስቶስን ትዳር አድርገው ሌላ የለም ብለው የኖሩትን የምንኩስና ኑሮ እየጀመሩ አባቶቻችን ናቸው እዚያ ያሉት። ቅዱስ እንጦንስ፣ ቅዱስ መቃርስ፣ ቅዱስ ጳውሊ መንፈሳዊ አባቶች የግብፅን ቤተ ክርስቲያን በቅድስና ያስጌጡ፣ ከዛም በኋላ ለሚነሳው ትውልድ ሁሉ ከእግዚአብሔር ጋር መኖርን ያስተማሩ ናቸው። እንግዲህ እነሱ ገዳም ነው የሚገኘው ያለው ያለንበት፣ ወደ ቅዱስ እንጦንስ ገዳም እንገባለን። እንግዲህ ገዳማቱ በረሃ ውስጥ ነው ያሉት፣ ነገር ግን በረሃ ደግሞ ያበቅላል። ሰው አይምሮ ከለማ መንፈሱ ከበራ ከለማ መሬቱ በረሃውም ለብለብ ያወጣል። ነው የምታዩት እንደዚህ መናኒያ በጸጥታ ነው ያሉት። በእውነት ሰው ያለበት አይመስልም። ግን በጣም ብዙ ቅዱሳን ያሉበት ገዳም ውስጥ ነው ያለ ነው። ጹም፣ ጭዋ ያለ በረሃ ውስጥ ናቸው። እንግዲህ ለምታዩት መቼም ቪዲዮ አንስቶ ለማሳየት በጣም ያስቸግራል፣ ይከብዳል። መምጣትና ያንን ቦታ ረግጦ ማየት ይገባል ለጋፌ ቤተሰቦቼ፣ ወንጌል የምንሰማ ሰዎች እንደዚህ አይነቶቹን ተግባራዊ ኑሮዎች ማየት መመልከት በጣም ያስፈልጋል። እንደምታዩት የገዳማቱ መኖሪያ ነው። ብዙ ጊዜ ገዳም እንዲገቡ አባቶች ሲፈቅድላቸው በተለይ መናኞች ሆነው አገልጋዮች ሆኖ ሲመጡ ዩኒቨርሲቲ መግባት አለባቸው ዩኒቨርሲቲ ገብተው ይማር አለባቸው ዝመድቅ የሚኖራቸው ይገባል፣ የሚል ህግ አላት የኮፕቲክ ቤተክርስቲያን። ምክንያቱም እዚህ መጥተው ለቤተክርስቲያን የሚጠቅም ትውልድ ስለሆነ የሚያፈሩት መንፈሳዊነትን ከእውቀት ጋር አንድ ላይ አዛምደው የሚጠቅም ስራ እንዲሰሩ ቤተክርስቲያን በምትፈልጋቸው ጊዜ ይህንን የሚጠቅም ስራ እንዲሰሩ ለምሳሌ ሕክምና ባለሙያዎች ከሆነ ከሆኑ አባቶችን እንዳያክሙ፣ የእርሻ ባለሙያዎች ከሆኑ በገዳም ውስጥ የሚፈጸሙ የሚሰሩትን የእርሻ ስራዎች በደንብ አድርገው እንዲሰሩ እንዲፈጽሙ፣ የኮንስትራክሽን ባለሙያዎች ከሆኑ ደግሞ ገዳማቱ ሲገነቡ በእውቀት እንዳያግዙ፣ እውቀት ይፈልጋሉ እና ያው ታውቃላችሁ መንፈሳዊ አገልግሎት በመንፈሳዊትና በእውቀት ሲለካ ሲመዘን ሲሰራ በጣም ውጤታማ ይሆናል። ሰላሳ ስልሳ መቶ ባፈራው መሬት ላይ እንደ መዝራት ይቆጠራል።

ይህንን በሰማ ጊዜ ያ መልእክት ለእሱ እንደተነገረው ያለውን ነገር እንዳለ ሽጦ አደባንቁ ናይል አካባቢ ያለ ቦታ ላይ ተቀመጠ።

ቦታ ላይ ሰናና አገልግሎቱን ጀመረል። በአገልግሎቱ ላይ ብዙ ሰዎች እየሞነኮሱ መጡ። ከዛም ይህ ቦታ ለግብጽ ላይ ላሉ ሌላ ገዳማት እንዳለ መሰረቱ ነው። ይህ የገዳሙ ማዕከል ነው እና ይህንን ቤተክርስቲያን በአራተኛው አመታት

ከሲሌቭል ከፍ ያለ ስለሆነ ዝናብ ብዙም ጊዜ አይዘንብም። እንደምታዩትም በረሃ ነው እና ይህን የመሰለ ምንጭ ማግኘት ሚራክል ነው፣ እግዚአብሔር ስራ ነው። ቅዱስ እንጦኒዮስ ወደዚህ ከመጣ በኋላ ወደ በረሃው ከደረሰ በኋላ በዚህ ጭው ባለ በረሃው ውስጥ ያገኘው ምንጭ ነው። ከባህር ወለል በታች ባሉ ቦታዎች እንደዛ ምንጭ ማግኘት ተአምር ነው። እግዚአብሔር እንደሚያኖር ማሳያ። ወዳጆቼ፣ ቤተሰቦች እንግዲህ ከ1700 በላይ ደረጃ ያለው ይሄን እንዳገት እንወጣለን። በተለያዩ ለምሳሌ፣ በግሸን ማርያም ትልቅ ገዳም አለ። እንደዚሁ ግሸን ገዳም አለችን። ግሻን ገዳም አሁንም መንግስትም አልሰራትም አስመንገዱን በደንብ ጥርጊያ እንጂ በአስፓልት በሚመች መንገድ አልተሰራም። እዚህ ደግሞ እንደምታዩት ነው። በጣም ጭው ያለ በረሃ ውስጥ ጮው ያለ ገዳም ውስጥ መንገደኛው ጎብኚ ሲመጣ እንዳይቸገር አድርገው ነው የሰሩት። እንዳያችሁት አንድ ሰ መቶ በላይ ደረጃ ያለው ነው። እግዚአብሔር ይባርካችሁ። ወዳጆች እንግዲህ አንድ ሺህን ደረጃ አንድ ሰ መቶን ደረጃ እየወጣን ነው። እዛ ጋር አስር ያለው ነጸሎት ስፍራቸው እዛ እንደርስ ጥቂት ይቀረናል። እንዳያችሁት እንግዲህ በርታ በርታ በል ጉልበቴ በርታ በርታ በል ጉልበቴ

አልጋ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው ተራራ የምትወጡት አልጋ ባልጋነው መንገዱ የእንጦንስን ተራራ የምትወጡ፣ አልጋ ባልጋነው መንገዱ። ዕድሜ ይስጥልል ለእናታችን ዕድሜ ይስጥልል ለእናታችን፣ አሜን። ተወዳጆች እንግዲህ ይሄ በጣም ብዙ ሄክታር ነው። ታያችሁ፣ ከሆነም ማዶ አጥሮቹ ሁሉ በጣም ሰፊ ነው። የአባንጦስ ገዳም ሀገር ከተማ ነው የሚያክለው። በተለይ ከዚህ ሆኖ ሲታይ የገዳሙ በርቀት ገጽታው ይታያል። እንደምታዩት ሶላር ኢነርጂ ነው የሚጠቀሙት። የተማሩ ምሁራን መናንያን ስላሏቸው ገዳማቱን በዘመነ መንገድ ለመያዝ አይቸገሩም። እንዳያችሁት ያን ትልቅና ረሺፍ ተራራ በደረጃዎች ነው የወጣ ነው። ለሰው ወንድመች አንቀው ሰርተውት ይህንን ይመስላል። ስተቻች የአንጠዋ አባ እንጦንስ በረከት ይደረሳል። እንግዲህ የእንጦንስ ገዳም መጨረሻ የጸሎት ስፍራው እዚህ ጠባቡ ዋሻ ውስጥ ነው የኖሩት አባ እንጦንስ። ይህንን ልብሳቸውን የሚገልጽ ስዕል ነው። በረከታቸው ይደረሳል። ፓትርያርክ ፓትሪያር ሸኖዳም በዚህ ዋሻ ውስጥ ገብተው ጸልየው እንደወጡ የሚያሳይ መልክ ተቀምጧል። አባቶቻችን አምላክ ይክበር ይመስገን። ለምታዩት እንግዲህ ምንም ዓለም የሌለው ቦታ ነው ምንም ዓለም ምንም ከአሸዋና ከድንጋይ በስተቀር እግዚአብሔር ምሕረቱ ይገለጥበት ዘንድ ከመነጨች ትንሽ ምንጭ በስተቀር ሌላ ምንም አይነት ዓለም የሌለው ፍጹም እልም ያለ በረሃ ነው። በዚህ ውስጥ ነው መቶ አመት በላይ ቆይተው ተጋድለው እነ ቅዱስ እንጦንስ እንደ ከዋክብት ያበሩት ለቤተ ክርስቲያን መብራት የሆኑት። በአጠቃላይ ይህንን ይመስላል። በዚህ ቦታ የተጸለየው ጸሎት፣ በዚህ ቦታ የተዘመረው መዝሙር፣ በዚህ ቦታ ያረፉ ቅዱሳን በረከት ይህም በምታዩት ሰዎች ላይ ሁሉ ይረፍ። መንፈስ ቅዱስ በልባችሁ በቤታችሁ በትውልዳችሁ በልጆቻችሁ ላይ ይስራ። የመንፈስ ቅዱስ መብራት ከእናንተ ጋር ይሁን። ልጆቻችሁ ይባረኩ። ስራችሁ ይባረክ። ተስፋ ምኞታችሁን የእንጦንስ አምላክ ኢየሱስ ክርስቶስ ይፈጽምላችሁ። አሜን።